ቅዱስ ጊዮርጊስ ያልኳችሁ ልብ በሉ፣ አስታውሉ። ሊቀ ሰማይታት ቅዱስ ጊዮርጊስ አይደለም፣ ሌላ ጊዮርጊስ ነው። ታዲያም ይሄ ቅዱስ የተወለደው በዚህ አስቸጋሪ ዘመን ነበር። እናቱ የተመሰከረላት ክርስቲያን ብትሆንም እንዳለመታደል አባቱ ተንባላዊም አሂዛብ ነበር። ስሙንም መዛሂዝም ይሉታል። ህፃኑ እንደተወለደ ያወጡለት ስምም አይዛባዊ ከመሆን ባለፈ በሰዓቱ መጠመቅ አልቻለም ነበር። ይሄ ቅዱስ ጊዮርጊስ ዛሬ ስማዕትነቱን እናከብርለት። የወቅቱ ህግ ከወላጆቹ አንዱ አይዛዊ ከሆነና አጠመቃለሁ ቢባል የሚከተለው ሰይፍ ነበር፣ አጠምቃለሁ ቢባል የሚከተለውን ሰይፍ ነበር መገደል። በዚህ ምክንያት ሳይጠመቅ ሰባት ዓመት ሞላው። እናቱ ግን ህፃን ቢሆንም ፍቅረ ክርስቲያን ታስተምረው ፍቅረ ክርስቶስን ፍቅረ ክርስትናን ታስተምረው ነበር። ባይጠመቅም ጸበሉን እምነቱን ተቀበው ነበር። ደብቃ ቅዳሴ ታሰመው ነበር። አንድ ቀን ግን ህፃና ሲቆረብ አይቶ ካልቆረብኩ ብሎ አለቀሰ። ምን ታድርገው፣ ሳይጠመቁ ቁርባን የለምና እሷም ወደ ውጭ አውጥታ አውሎ ጉያ ወይም የሰንበት ቂጣ ምንለውን አበላችው። ታዲያ ልጄን እርዳው ጌታዬ ሆይ ልጄን እርዳው እያለችም ጸለየች። ልክ ያችን ሰንበድቂጣ በአፉ ሲቀምሳት መዓዛ መንፈስ ቅዱስ አደረበትና ፍጹም ተደሰተ። ትንሽ ከፍ ሲልም ለምን እንደማይጠመቅና እንደማይቆርብ እናቱን ጠየቃት። ልጅ ሆይ ከተጠመቅ ይገድሉሃል አለችው። ከዚህ ቀን ጀምሮ የሚጠመቅበትን ዘዴ ይፈላልግ ጀመር። አስቀድሞ ትምህርተ ክርስትናን ተማረ። ለአካለ መጠን ሲደስ አፈላልጎ ጠንካራ ክርስቲያን የሆነች ሴት አገባ። ጥቂት ጊዜ ከቆየ በኋላ ሚስትን ስለመጠመቅ አማከራት። ሌላ ሀገር ሄደ ተጠመቅ አለችው። ከግብፅ ተነስቶ ሶሪያ ገባ። ከዚህ ላይ ልብ ልንለው የሚረዳ እሱ ሳይጠመቅ እንዴት የተጠመቀ ሚስት አገባ ልንል እንችላለን። ስለዚህ በዚህ ዘመን ያልተጠመቀ ማግባት ይቻላልን ቢሉ አይቻልም። ያነ ዘመን የወለደው ችግር ስለነበረ ነው ያገባው ወይም ያልተጠመቀውን ያገባች ያች የተጠመቀች። ዛሬ ግን የሚቻል አይደለም፣ አይቻልም። ቅዱስም ወደ ሶሪያ ገባ። አባቶችን አፈላልጎ ተጠመቀ። ቀጥሎም መንገዱን ወደ ልዳ አደረገ። ወደ ደብሩ ተጠግቶ አባቶችን ስም አውጡልኝ ቢላቸው መንፈስ ቅዱስ አናግሯቸው ጊዮርጊስ አሉት። እሱም ደስ እያለው ባጭር ታጥቆ የልዳውን ቅዱስ ጊዮርጊስን ያገለግለው ገባ። ትንሽ ቆይቶ ሁከት መንፈሳዊ ተሰማው። ማለትም ስለ ሃይማኖቱ ደሙን ማፍሰስ ፈለገና ወደ ግብፅ ተመለሰ። በዚያ ያሉ አሕዛብ በክርስትና ስም ልብስና ሞገስ ሲመለከቱት ተበሳጩበት፣ ዕለቱን አሰሩት። ሌሊት እናቱና ሚስቱ መጥተው አሉት፣ እንዲህ አሉት፣ አደራ አደራ፣ ፍቅረ ዓለም እንዳያታልል ሰማዕት ብትሆን ለአንተም ለእኛም ክብር ነው ሞገስ ነው ብለው አጽናኑት። እንዲህ ያሉት እናትና ሚስት ማግኘት መታደል ነው። ትልቅም በረከት ትልቅም መታደል ነው። ሀዲስ ጊዮርጊስም ጸና። ከዚያች ቀን ጀምሮ ለተከታታይ ቀናት ደበደቡት፣ አካሉን ቆራረጡት፣ ደሙን መሬት ላይ አንጠፈጠፉት፣ በየመንገዱ እየጎተቱ ተሳለቁበት። እርሱ ግን ክርስቶስን ወዷልና ሁሉን ታገሰ። ሌሊት በሆነ ጊዜም ጌታችን ተገልጦ ከሰማዕታት ጋር ትቆጠራለህ አለው። በማግስቱ በአደባባይ አንገቱን በሰይፍ ቆረጡት። ክፋታቸው የጸናነውና ስጋውን በእሳት አቃጠሉት፣ ወደ ባህርም ጣሉት። እናቱ ከባህር ስታወጣው ግን ምንም አላገኘውም ነበር። በዚች ቀን እናቱና ሚስቱ በክብር ቀብረውታል። የቅዱሱ ሰማዕት የጊዮርጊስ ሐዲስ ወይም የሐዲስ ጊዮርጊስ ረድኤቱ በረከቱ በሁላችን ላይ ጽህ ድር ሁኖ ይደር። በዚህም ዕለት ታላቁ ስሞን ሊቀ ጳጳስ ይታሰባል። በምድረ ግብጽ ተነስተው በማርቆስ ወንጌላዊ መንበር ላይ የተቀመጡ ይቀመጡ ዘንድ ከተገባቸው ሊቃነ ጳጳሳት አንዱ ይህ አባት ነው። ከልጅነታቸው መንነው ብዙ ዘመናት በተጋድሎ በማሳለፋቸው ስጋዊ አካላቸው ደክማ ደካማ ሆኖ ነበር። ከገዳማዊ አገልግሎታቸው ቀጥሎም ከእርሳቸው በፊት ለነበሩ ሁለት ፓትርያርኮች ረዳት ሆኖ አገልግለዋል። በዚህ ጊዜም ለመንጋው የሚሆን ተግባራትን ከመፈጸማቸው ባሻገር በጾምና በጸሎት መጋደልን አልተውም ነበር። ጊዜው ደርሶ በእግዚአብሔር ፈቃድ በሕዝቡና በአጳሳቱ ምርጫ የእስክንድሪያ ሃምሳ አንደኛ ፓትሪያሪክ ሲሆኑ እርሳቸው እንደሌሎች ሌሎች አበው አልፈልግም ብለው ነበር። ቀደም ሲል እንዳልነው አካላቸው በተጋርሎ የተቀጠቀጠ ነበርና በመንበራቸው ላይ ለብዙ ጊዜ መቆየት አልቻሉም። እግራቸውን እግራቸውን በመጠና እግራቸውን በመበጠና በመታመማቸው ፈጣሪ ነፍሳቸው እንዲቀበል ለመኑት። እርሱም ሰማቸው። ሊቀጳጳሳት ሆኖ በተሾሙ በአንድ መቶ ስልሳ አምስተኛው ቀን ማለትም በአምስት ወር ከአስራ አምስት ቀናቸው በክብር አርፈው ተቀብረዋል። ቸሩ አምላክ ከሰማይቱ ጽናትን፣ ትዕግስትን፣ ጸጋ በረከትን ይክፈለን። ጥቅምት ሶስት ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ ጊዮርጊስ ሐዲስ፣ ሰማይት አባ ስሙኤል ሊቀ አባሳት፣ ቅዱስ ጎርጎሪዮስ ዛርማንያ፣ ቅድስ ታኦድራ ልዕልት፣ ቅድስ ታኦፊላ ተታስ ይታሰባሉ። ስለዚህ ወንድሞች ሆይ ጣዖትን ከማምለክ ሸሹ። ልባሞች እንደመሆናችሁ እላለሁ፣ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ህብረት ጋር ከክርስቶስ ስጋ ጋር ህብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ስጋነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛው ከምዕራፍ አስር ከቁጥር አስራ አራት እስከ አስራ ስምንት ማርያም ድንግል ለሲየም ቡራቅ እሁ በውራኬ ስናይ ዘባረከ አወሁ ለያፌት ወለካም ኩሜት ፈጽም መሃላሁን